ቱሪዝምን በተመለከተ ባለፉት ዘጠኝ ወራት ከዚህ በፊት ባልነበረ መልኩ በመንግስት በተለያዩ ተቋማት ከፍተኛ ትኩረት ተሰጥቶት ሲሰራበት የነበረው የኮንፈረንስ ቱሪዝምን ጉዳይ ተመልክተናል። በዚህ የቱሪዝም ንዑስ ዘርፍ ውስጥ በጣም ከፍተኛ ለውጥ ያየንበት ነበሩ ያለፉት ዘጠኝ ወራት። በነዚህ ጊዜያት ውስጥ እንግዲህ ከስልሳ በላይ ዓለም አቀፍ አህጉር አቀፍና እንደዚሁም ደግሞ ቀጠናዊ ጉባኤዎችን ማስተናገድ የቻልንበት ነበረ። ይሄ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ብዙ እጥፍ ለውጥ የታየበት ነው። በመንግስት በኩል ደግሞ የኮንፈረንስ ቱሪዝም የሚያስፈልጉት መሰረተ ልማቶችን ከማመቻቸት ጀምሮ በዲፕሎማሲው ዘርፍ የተሰሩት ስራዎች፣ ተቋማት የሰጡት ትኩረትም ጭምር ለዚህ ውጤት ምክንያት መሆኑን አንስተናል። በዚህ ሂደት ውስጥ እንግዲህ ቱሪዝም የሀገርንም ገጽታ አብሮ የሚገነባ ዘርፍም እንደመሆኑ መጠን እዚህ የሚመጡት ለተለያየ ጉዳይ የሚመጡት ተሳታፊዎች በዛው ደግሞ እንደ ሀገር ያለውን ጸጋዎቻችንን እንዲመለከቱ እንዲጎበኙና የኢትዮጵያን ገጽታም እንዲያስተዋውቁ ማድረግ የተቻለበት እንደሆነ ተመልክተናል። በአጠቃላይ ደግሞ የቱሪዝም ዘርፉን ስንመለከተው ከኮንፈረንስ ቱሪዝሙ ባሻገር ደግሞ የመዳረሻ ልማት ስራዎችንም ባለፈው ዘጠኝ ወራት በስፋት ሲሰራ እንደነበረ ይታወቃል። በተለይ ደግሞ ነባር የቱሪዝም ሀብቶቻችንን እነሱን የማላቅ የማደስ ስራዎች ሲከናወኑ ቆይተዋል። ለምሳሌ ከነባር የቱሪዝም መዳረሻዎቻችን የጅማ አባጅፋር ቤተ መንግስትን ማንሳት እንችላለን። የፋሲል ቤተ መንግስት እድሳት ስራዎችን ማንሳት እንችላለን። ሌሎች በርካታ እንደዚሁ የነባር የቱሪዝም መዳረሻዎች እድሳት ሲከናወን ቆይተዋል። አዳዲስ ደግሞ መዳረሻዎች ልማትም እንደዚሁ በስፋት ሲሰራ መቆየቱም የሚታወቅ ነው በተለይ ደግሞ የክቡር ጠቅላይ ሚኒስትራችን የኢኒሼቲቮች የሆኑት የገበታ ለሀገር፣ ገበታ ለትውልድ ፕሮጀክቶች እዚሁ አዲስ አበባችን ውስጥ ደግሞ ይሄው አሁን ያለንበት እኔ ብሔራዊ ቤተ መንግስት እንደዚሁ እድሳትንም ስንመለከተው የቱሪዝም ዘርፉ ላይ ያለውንም አቅም ለመጠቀም ብዙ እንቅስቃሴዎች ሲደረጉ የነበረበት ወቅት እንደሆነ የምንመለከተው ነው። ከዛ ባሻገር ደግሞ የኢትዮጵያን ገጽታ ባለም አቀፍ ደረጃ የማስተዋወቁ ስራዎችም አንዱ የቱሪዝም ዘርፉ የተሰጠው ኃላፊነት ነው እና ባለም አቀፍ ደረጃ የሚከናወኑ የቱሪዝም ዘርፉ ላይ ትልልቅ ስም ያላቸው ዓለም አቀፍ መድረኮች አሉ። እነዛም ላይ የኢትዮጵያን ገጽታ ማስተዋወቅ ኢትዮጵያ ያላትን የቱሪዝም ሀብት ለዓለም የማሳየት ገልጦ የማሳየቱ ስራም እንደዚሁ ሲከናወን ቆይቷል። እንደሚታወቀው በአውሮፓ የትልቅ የባህል እና የቱሪስት መዳረሻ በሆነችው ፕራግ ላይ የኢትዮጵያን ምድረ ቀደምትነት ለዓለም የምናስተዋውቅበትን ስምምነት አድርገናል። እሱም በቅርቡ እንደዚሁ ተፈጻሚ ይሆናል። ከዛ ባሻገር ደግሞ ብዙ ጎብኚዎች በተለይ ዓለም አቀፍ ጎብኞች ወደ ሀገራችን የሚመጡት ከአውሮፓ እንደመሆኑ መጠን አውሮፓ ላይ ያለውን የቢዝነስ ለቢዝነስ ግንኙነት እንደዚሁ ለማጠናከር እንዲቻል በርሊን ላይ የተካሄደውና ዓለም አቀፍ የቱሪዝም መድረክ እንደዚሁ ተሳታፊ ሆነናል። የግልን ዘርፍ በከፍተኛ ሁኔታ ባሳተፈ ያለንበትን የቱሪዝም እይታ አሁን ያለውን እይታ በሚመጥን መልኩ የፖሊሲ ማዕቀፍም ስለሚያስፈልገን የፖሊሲ ክለሳም እንደዚሁ ስናደርግ የቆየንበት እሱን ያገባደድንበት ወቅትም ነውና ከዚህ በኋላ እስካሁን የሰራናቸው የመሰረተ ልማት ግንባታዎች የሀገር ማስተዋወቅ ስራዎች የበለጠ የሚጠናከሩበት የሱን ደግሞ ውጤት መመንዘር የምንጀምርበት ወቅት እንደሚሆን ከሪፖርቱም ላይ ተመላክቷል። የተሰጡት አቅጣጫዎችም እሱኑ የሚያመላክቱ ናቸው። እጃችን ላይ ያሉትን ሀብቶቻችን መጠቀም ከመዳረሻነታቸውን ባሻገር ሌሎች የአፍሪካ ሀገራት የሌላቸው እጅግ በጣም ጥቂት የሆኑ የዓለም ሀገራት ደግሞ ያላቸው እኛ የኢትዮጵያ አየር መንገድ አለን። የአፍሪካ የኤቪዬሽን ኢንዱስትሪ ማዕከል ነን። በዚህ ሂደት ውስጥ እንግዲህ ከአስር ሚሊዮን በላይ ተሳፋሪዎች በየአመቱ በቦሌ ኤርፖርት በኩል ያልፋሉ። ይህንን ትልቅ እድል መጠቀም እና የእግረ መንገድ የቱሪዝም ደግሞ ንዑስ ዘርፍን ማጠናከር አንዱ በትኩረት የምንሰራበት ዘርፍ ነው የሚሆነው ማለት ነው። ይህንን ለማድረግ ደግሞ የብዙ ተቋማት ቅንጅት የብዙ ተቋማት ትብብር ያስፈልጋል እና ወደ ዲጂታል ዓለሙም እንደዚሁ የቱሪዝሙን ኢንዱስትሪ እንዲቀላቀል ማድረግም ያስፈልጋል ማለት ነው። እነዚህን ዋና ዋና ስራዎች ይዘን የሚቀጥሉትን ወራት የምናከናውናቸው ይሆናሉ ማለት ነው።